ከ600 በላይ የሚደርሱ የሰሜን ኮሪያ ወታደሮች በሩሲያ ተሰልፈው ሲዋጉ በዩክሬን ውስጥ መገደላቸው ተሰማ። በዩክሬን ውስጥ በሩሲያ በተመራው ጦርነት 600 የሚያክሉ የሰሜን ኮሪያ ወታደሮች ተገልለዋል ሲል የደቡብ ኮሪያ ህግ አውጭና የስለላ ባለስልጣን ጠቅሰው ተናግረዋል። ህግ አውጪው ለስለላ ኮሚቴው ሰብሳቢ የሆኑት ሊና ኪም የሰጡት አስተያየት በፒንግዋን ለመጀመሪያ ጊዜ የሞስኮን ጦርነት ለመደገፍ ወታደሮች ወደ ሩሲያ መላኳን ካረጋገጠች ከሁለት ቀናት በኋላ የሰሜን ኮሪያ መሪ ኪም ጆንግ አሁን የዩክሬን ኒዮናዚ ወታደሮችን ለማጥፋትና ከኩሪንስኪን አካባቢ ከሩሲያ የጦር ኃይሎች ጋር በመተባበር ለማስለቀቅ ወታደሮችን ለማሰማራት ማዘዛቸውን በይፋ የኩኒያ ሴንትራል የዜና ኤጀንሲ ሰኞ እለት ባወጣው ዘገባ ይፋ ማድረጉ ይታወሳል። በጥሮር ላይ የስለላ ኤጀንሲው በግጭቱ ወደ ሶስት መቶ የሚጠጉ የሰሜን ኮሪያ ወታደሮች መገደላቸውን ማሳወቁ ይታወሳል። የወግ አጥባቂ ፒፕል ፓወር ፓርቲ እና የሊበሪያል ዲሞክራቲክ ፓርቲ አባላትና የሊና የኪም ጋዜጠኞች በሰጡት መግለጫ የስለላ መረጃዎች እስከሚያሳየው በፒዮንጊያን አጠቃላይ 15 ሺህ ወታደሮች አሰማርታ በፒዮንጊያን ለላካቸው ወታደሮች በምላሹ በድሮን እና በኤሌክትሮኒክስ የጦር መሳሪያዎች እና በኤስኤስ 22 ከምድር እስከ አየር ሚሳይሎች ቴክኒካል ድጋፎች ትመስላለች ሲሉ ሕግ አውጪ ተናግሯል። በጦርነቱ ውስጥ ከስድስት ወራት ተሳትፎ በኋላ የሰሜን ኮሪያ ጦር ኃይል ደካማ ሆኗል። ነገር ግን እንደ ድሮንና ያሉ አዳዲስ መሳሪያዎችን በመጠቀም በልምምዱ ውጊያ አቅሙን በጣም ተሻሽሏል ሲሉ ለጋዜጠኞች ገልጸዋል። በተያያዘ ዜና ሩሲያ የአየር ላይ ጥቃት በኦዴሳ ፈጸመች። ሩሲያ በዩክሬን ኦዴሳ ከተማ ከፍተኛ የተባለውን የአየር ላይ ጥቃት መሰንዘሯ ተነገረ። በጥቃቱ በርካታ መሰረተ ልማቶች የወደሙ ሲሆን ሁለት ሰዎች ለእልፈት ተዳርገዋል፣ አምስት ሰዎችም ቆስለዋል። ሩሲያ ፈጽሟለች የተባለው የዚህ የድሮን ጥቃት ትልልቅ ህንፃዎች፣ ትምህርት ቤቶች ለመውደማቸው ተነግሯል። በኦዴሳ ባሻገር በካርቬቪ እና በሱሚ በተባሉ የዩክሬን ከተሞች ፍንዳታ መሰማቱ ተገልጿል። ሩሲያ ፈጽመዋለች የተባሉ የከፍተኛ የአየር ላይ ጥቃት ተከትሎ እስካሁን የተሰጠ ምላሽ አለመኖሩ ተዘግቧል። ከጠላት ኃይል የአየር ላይ ጥቃት ተፈጽሞ ብናል፣ በርካታ መሰረተ ልማቶች፣ ንጹህ ዜጎች ተገለው ብናል ሲሉ የኦዴሳ ከንቲቫ ጄኒንዲ ቱሩካቭኖቭ ተናግረዋል። ኦዴሳ በጥቁር ባህር የምትገኝ ስትራቴጂካዊ ወደብ ከተማ ስትሆን አንድ ሚሊዮን ዜጎች መኖሪያ ናት። ለእሳቱ ያዝናቸው ዘገባዎቻችን የእስካሁኑ ነበሩ። ትኩስ ወቅታዊ መረጃዎች እንዲደርሳችሁ ቻናላችን ሰብስክራይብ ያድርጉ። ሰናይ ቀን።